ከአረብ ሀገር ወደ ኢትዮጵያ ስትመለሽ ይህንን ስህተት በምንም ተአምር እንዳትሳሳች፣ አደራ እህቴ። ብዙ አመት በአረብ ሀገር ለፍተሽ ደክመሽ ወጣትነትሽን፣ እድሜሽን፣ ብዙ ነገርሽን መስዋዕት አድርገሽ አረብ ሀገር ላይ ሰርተሽ ለፍተሽ ደክመሽ እፎይ ልቲ ወደ ሀገርሽ ስትሄጂ አረብ ሀገር በነበረሽ ቆይታ ላይ በተለያየ አጋጣሚ በቲክቶክ፣ በፌስቡክ፣ በኢሞ ግሩፕ፣ በቴሌግራም በዋትሳፕ ግሩፕ በየትኛውም አፕሊኬሽን ሊሆን ይችላል። ሰውም አስተዋውቆሽ ሊሆን ይችላል። ኢቭን በአካል የምታውቂው ፍቅረኛሽም ሊሆን ይችላል። ከአረብ ሀገር ወደ ኢትዮጵያ ስትገቢ ፍቅረኛሽ ሳይሆን አንቺን ሊቀበልሽ የሚገባው ቤተሰቦች ናቸው። አንቺን ሊቀበሉሽ የሚገባ የሰማሁት ቪዲዮ አለ። ይሄ ቪዲዮ በጣም የምትወደው የምታፈቅረው ልጅ ነው። እሷ ከአረብ ሀገር ወደ ኢትዮጵያ እንደምትገባ ለእሱ ነገረችው። ለቤተሰብ ከመንገር ይልቅ ለፍቅረኛ ነገረች። ፍቅረኛ ደግሞ ትመጣለች ብሎ ፕላን አድርጎ ቤት ተከራይቶ ልክ እሷ ስትመጣ የተከራየችበት ቤት ወሰዳት እዛ፣ የተከራየበት ቤት የተከራየችበት ቤት አልኩኝ የተከራየበት ቤት ወሰዳት እዛ ቤት ውስጥ ካረፉ በኋላ ልጅቷ በመጥረቢያ አናቷን መጥቶ ገሏት። ያላትን ሀብት ንብረቶች በሙሉ የተለያዩ ነገሮች ከአረብ ሀገር ስንገባ ብዙ ጊዜ ወይም ከአረብ ሀገር ሲገቡ እህቶች፣ ብዙ ጊዜ ስልክ፣ ወርቅ፣ እንደገና ደግሞ በእጅ ሚያዝ ዶላር እና ይዘው ይገባሉ። ያንን ሁሉ ወስዶ ልጅቷን ገሏት፣ በሩን ዘግቶ ጠፋ። ከዛ ፖሊስ ሰብሮ ሲገባ እህታችን ከአረብ ሀገር እንደተመለሰች ታወቀ። እንዴት ታወቀ? ሲፈተሽ ሻንጧ ውስጥ ባለው ትኬት ከአረብ አገር የተመለሰች እህት እንደሆነች እንደዛ የተደረገችው ተሰማ ማለት ነው። ስለዚህ እባካችሁ እባካችሁ፣ ምንም ያህል ልትወጂው፣ ምንም ያህል ልታፈቅሪው፣ ምንም ያህል ልትወጂውና ልታፈቅሪው እንደው ድምፁን ካልሰማሽ መኖር ማትቹ ያህል ደረጃ ብትሆኚ ራሱ አንድ ሚሊዮን ጊዜ ልታፈቅሪው ትቻለሽ ከኢትዮጵያ ምድር ላይ እግርሽ ሲረጥ እናት አባትሽ ናቸው ሊቀበሉሽ የሚገባው፣ እህት ወንድሞችሽ ናቸው ሊቀበሉሽ የሚገባው እንጂ የሆነ ሰዓት ያወቅሽው፣ የሆነ ሰዓት ማሪ ማሪ ያለሽ ከዛ፣ ከአረብ ሀገር ወደ ኢትዮጵያ ልመጣ ነው ስትይው እኔ ይቀበልሽ አለው ስላለሽ በቃ እሷ አለ ብለሽ ለቤተሰብ መናገር ራሱ የሌለብሽ ለሱ ተናግረሽ ከዛ በድንገት ከሱ ጋር የሆነ በቃ ከሱ ጋር ከሆንኩ በኋላ ቤተሰብ ደውዬ ልመጣ ነው እላለው ወይም ምን ይመጣለው እላለው ብለሽ እንደዚህ አይነት አስተሳሰብ የምታስቢ ከሆነ ተሳስተሻል፣ በጣም ተሳስተሻል። እሺ፣ ፍቅረኛ አለሽ፣ ተዋወቅሽ፣ ኦንላይን ተግባባችሁ፣ አንቺም ከአረብ ሀገር ስትመለሽ አብራችሁ እየሰራችሁ ተጋብታችሁ ለመኖር ተነጋገራችሁ። እሺ፣ ጥሩ። ያ ትክክለኛ ፍቅረኛ ከሆነ መጀመሪያ ቤተሰቦችሽን አግኝ ነው የሚልሽ። ከዛ ደግሞ ቤተሰቦችሽን አግኝተሽ ከዛው በኋላ ወይ ከወንድምሽ ጋር ወይ ከሆነ ሰው ጋር ላገኝሽ ነው የሚለው፣ እንጂ ብቻሽን ራሱ ለማግኘት ፍላጎት አይኖረውም። ትክክለኛ ፕላን ያለው ትክክለኛ አንቺን የሚፈልግሽ ከሆነ በዚህ ሰዓት ሲጀምር አብዛኛው ወንዶች ይቅርታ አድርጎልኝና፣ አብዛኛው ወንዶች ከአረብ ሀገር የሚመጡ እህቶችን ታርጌት አድርገው በፍቅርም በብዙ ነገሮች ውስጥ አውርተው ወደ እጃቸው ካስገቡ በኋላ ማለት ነው የሚፈልጉትን ነገር ጥርርግ አድርገው ከወሰዱ በኋላ እዛ እንደታኝም እንደታኝ ከማስቲካ እንትፍ ብለው ተፍተው ደግሞ ወደ ሌላው ጋር ይሄዳሉ። ስለዚህ ብልጥ መሆን አለብሽ። በቃ ከአረብ ሀገር ስትመለሽ ሊቀበሉሽ የሚገባው ቤተሰቦች ናቸው። ይሄ ደግሞ ይወደኛል ያፈቅረኛል ያልሽው ልጅ ደግሞ አንቺ አረብ ሀገር ሆነሽ እያለ ገብቶሻል። ቤተሰቦችሽን እንዲተዋወቅ አድርጊ። ኢቭን ቤተሰቦችሽን ተዋውቁ ራሱ በቂ አይደለም። እሱ እኔ አረብ ሀገር ሆኜ ቤተሰቦችን ሄዶ ተዋውቋልና ምንም አያረገኝም እሱ ይቀበለኝ የሚል ነገር አይንቦሽስ። ከዛ አስቀምጭ። ምንም ቢሆን ቤተሰብ ቤተሰብ ነው፣ እሱ እሱ ነው አለቀ። ገብቶሽ አላደለ? በደምብ እየሰማሽ ነው እያዳመትሽ ነው። ጎበዝ። እንደሱ። ምክንያቱም በጣም ብዙ እህቶች በጣም ብዙ እህቶች ማለት ነው በብዙ መከራ ውስጥ ሰርቶ ያመጡትን ሀብት ንብረት፣ ፍቅረኛ ብለው አምነው በሄዱት እየተከዱ ገንዘባቸው ገደል እየገባ ህይወታቸው እያለፈ ምንም ነገር ሳያዩ ከዚች ምድር እያሉ ነው ሼም፣ የሚባል ነገር እንዳይዝሽ። ፍቅረኛ ነው ሼም ይዞኝ ነው እሱ እያለ እንዴት፣ ቤተሰብ የሚባል ነገር የለም። እሱ ትናንት የመጣው የሚመጣው፣ ከእሱ በፊት ግን እናት አባትሽ፣ ወንድም እህትሽ አሉ። ከማንም በፊት ከፈጣሪ በታች እዚህ ምድር ላይ ለአንቺ ያለው ፋሚሊ ብቻ ነው። ማንም ጓደኛ ምንም ምንም ሊሆን ይችላል። በምንም ተአምር ስለዚህ እባካችሁ እባካችሁ ተጠንቀቁ ለማለት ነው። በጣም ብዙ እህቶች በጣም ብዙ እህቶች በየኤርፖርቱ ላይ ሻንጣቸው ይዘረፋል። በየኤርፖርቱ ላይ ንብረታቸው ይወስዳል። ኢቭን በታክሲ ላይ ራሱ ብዙ ብዙ ገንዘቦቻቸው ይሄዳሉ። የሆነ የሚያስነኩት ነገር አለ። ያንን ፍዝዝ ብለሽ እንድትቀሪ ነው የሚያረጉሽ። ከዛ በቃ የሆነ ሰዓት ላይ ስትነቂ ምንም ማጠገብሽ የለም ባዶጅሽን ነሽ በቃ ራስሽን ተስቻለሽ። ግማሹ ወደ ጸበል ይሄዳል። ግማሹ በጣም ብዙ ፈተና ብዙ ፈተና የሚገጥማቸው የአረብ አገርቶች ሲመለሱ ወደ ኢትዮጵያ እራሱ ኤርፖርት ላይ ራሱ ታክሲዎች ራሱ ታክሲዎች ውስጥ ሆነው ታርጌት አድርገው ከአረብ ሀገር የምትመለሰ ህዝብ ታርጌት አድርገው ለዘረፋ ታርጌት አድርገው የያዘችውን ንብረት ለመውሰድ ታርጌት አድርገው የሚሰሩ ሰዎች አሉ። ስለዚህ እባካችሁ እራሳቸውን ጠብቁ። ከምንም ከምንም ከምንም ከምንም በፊት ምንም ነገር ቢሆን ፋሚሊ እንዲቀበላችሁ አድርጉ። ፋሚሊ እንኳን ከሌለ ኢትዮጵያ ላይ ፋሚሊ እንኳን ከሌለ በጣም የምታምኛት አረብ ሀገር ስትሰራ የነበረ በጣም ጥብቅ የምትያት ጓደኛ ካለችሽ እሷ እንድትቀበለሽ አድርጊ፣ እንጂ ወንድ ልጅ በምንም ተአምር። ኢቭን ጓደኛሽ እራሱ ስትቀበለሽ እጅሽ ላይ ያሉትን ነገሮች በሙሉ ቤተሰብ ኢትዮጵያ አይበለውና፣ ቤተሰብ ከሌለሽ እናት አባት ምናምን ከሌለሽ ገንዘብሽን በአጠቃላይ አካውንትሽ ላይ ገንዘብ አያስገብተሽ ነው ወደ ኢትዮጵያ መምጣት ያለብሽ እንጂ እጅሽ ላይ ምንም አይነቱ ነገር ይዘሽ እንዳትመጭ። ሴቶችን በዚህ ሰዓት ከባድ ናቸው። ሴት ጓደኛ ራሱ ከባድ ናት በዚህ ሰዓት ከአረብ ሀገር መመለስሽን ስሰማ ድንገት እሷ አረብ ሀገር ነው የማታውቀው ከሆነ አረብ ሀገር እንዴት ተሰርቶ ገንዘብ እንደሚመጣ አረብ ሀገር እንዴት ተለፍቶ ገንዘብ እንደሚመጣ የማታውቀው ከሆነ የሆነ ገንዘብ አፍሰሽ ወይም ደግሞ ገንዘብ የሚበተንበት ቦታ እንደነበርሽ ነው የምታስበው የሆነ ምክንያቱም እዛ ኢትዮጵያ ቁጭ ብሎ ሰው የሚያስበው ገንዘብ እንዲህ ከመሬት እንደሚታፈስ ነው። ገንዘብ እንደፈለግሽ የምታገኝን የሚመስለው አይደለም። እዚህ ጋር አራት ሰዓት ሰርተሽ እንደዚህ እንደዚህ ቆመሽ ለፍተሽ ሀያ አራት ሰዓት እግርሽን እስኪያምሽ ወገብሽን እስኪያምሽ ስንት ፈተና አሳልፈሽ ሰርተሽ እንደምታመጭ እኔ የሰራሁት አንቺ የሰራሹ ሌሎች የሰሩ እህቶች ያውቁታል። ያልሰራ ሰው በምንም ተአምር እንደው እንደዚህ ብትግጪው ማለት ነው ይታይሻላ፣ እንደዚህ ብትግጪው ራሱ አይገባውም። የትኛውም ሰው በቦታው ላይ ያልነበረ ሰው ብትነግሩ አይገባውም። ስለዚህ ኢፍን ያቺ ጓደኛሽ ራሱ ከአረብ ሀገር ያልተመለሰች ከሆነች በጣም በጥንቃቄ ኢቭን ከአረብ ሀገር የተመለሰችን ብትሆን እራሱ በቃ እኔ እሷ ጋር ማርፎ ብለሽ ካሰብሽ የሆነች የታክሲ ብቻ እጅሽ ላይ የታክሲ የምትሆን ብቻ እዛ ኤርፖርት ላይ ዶላር ከሆነ ኤርፖርት ላይ መቀየር ትችያለሽ። ብር እኔ ከኬንያ ወደ ኢትዮጵያ ስገባ ኤርፖርት ላይ ብር እቀይር ያውቃለኝ። ከኢትዮጵያም ደግሞ ለምን ከቤሩትም ወደ ኢትዮጵያ ስገባ ዶላር ቀይሬ አውቃለሁ ኤርፖርት ላይ ማለት ነው። ስለዚህ እዛ ጋር የተወሰነ ብር መቀየር ከዛ ባለፈ ሙሉ ብርሽን አካውንት ላይ ያስገብተሽ፣ ከዛ በኋላ ያለሽን ነገር ማውራትን መተንፈስም አይጠበቅብሽም። ዝም ብለሽ ምን ማድረግ አለብሽ? ማረፍ ያለብሽን ጊዜ አርፈሽ፣ ከዛ ክርስቲያንም ከሆነሽ ወደ ቤተክርስቲያንም ከሆነ ወደ ገዳምም ከሆነ ሙስሊም ከሆነሽ ወደ መስጊድም ከሆነ ወደምትፈልጊበት ቦታ ሄደሽ ራሱ የምትፈልዩን ነገር ማረግ መቻል አላማሽን ታርጌት ማስያዝ የምትችው አንቺ ብቻ ነሽ እንጂ የሆነ ሰው ፍቅረኛ ነው፣ ከዛ እሱ ይቀበለኛል የሆነች ጓደኛ ትቀበለኛለች ከዛ ምንም አይኖርሽም፣ እንጂ ችች ላይ ባህዶችሽን የምትቀሪ ከብዙ እህቶች ተማሩ። ብልጥ ሁኑ፣ ሞኝ አትሆኑ። እንደምን ልበላችሁ? እንደ እንደ ምንድን ነበር የሚባለው? እንደ ምን ብልጡ ነው የሚባለው? ብቻ የሆነ አባባል አለ። እንደሆነች ምንድን ነው እንደ ፍየል ብልጥ ሁኑ ነው። እንደዛ የሚባል አባባል አለ አላውቅም። ብቻ ግን የሆኑ አባባሎች አሉ። ስለዚህ ብልጥ መሆን አለብሽ በየትኛውም ህይወትሽ ውስጥ ብልጥ ሆኚ። ከአረብ ሀገር ስትመለሽ በጣም በጥንቃቄ በጥንቃቄ እነዚህ ነገሮች ማድረግ አለብሽ እንዳትረሽ ማለት ነው። ድጋሚ ድጋሚ ድጋሚ ድጋሚ አንድ አይነት ነገር ሁሌ ሁሌ ሁሌ ሁሌ መስማት ሁሌ ሁሌ ሁሌ መደጋገም ከባድ ነው። አንድ እህታችን እንደዚህ እንደዚህ ከተደረገች፣ እኔና አንቺ ደግሞ ከእሷ መማር አለብን። አለ እኔ ሊሆነ ነገር ከደረሰ ነገርሽ አለ። ብልጥ ከሆንሽ ትሰሚያለሽ፣ ካልሆንሽ ደግሞ ወይ ሲደርስብሽ፣ ወይ ደግሞ የሆነ በቃ በሆነ ሰዓት ላይ ትነቂያለሽ። አብዛኛው ጊዜ ግን የእኛ እህቶች በተለይ ከአረብ ሀገር የሚመለሱ እህቶች እኔ ለምን እንደሆነ አላውቅም፣ በዚህ ሰማሉ በዚህ ደፉታል፣ በዚህ ሰማሉ በዚህ ደፉታል። ተው አንዳንዴ በዚህ መስማትን በዚህ መድፋትን አቁሙና እስኪ ስሙትና ማለት ነው ከዛ እስኪ ይሄ ነገር የቱ ነው የሚሆንኝ የሚለውን አመዛዝ ነው። በእርግጥ መስማትና መስማትና ማዳመጥ ይለያያል። መስማት ማለት ብዙ ነገር ሰሚያለሽ። ማዳመጥ ማለት ደግሞ ከልብሽ ታዳምጭና ይሄ ነገር ለ የቱ ነው የሚሆ የቱ ነው የሚሆን ብለሽ አንደርስታንድ ማድረግና መለየት ትቻለሽ ማለት ነው። ስለዚህ እባካችሁ ከዓረብ አገር ስትመለሱ በዚህ መንገድ ጥንቃቄ አድርጉ። ስለምትከታተሉ በጣም ነው የማመሰግነው። የማውቀውን ሁሌ የምነግራቸዋለሁ፣ የማላውቀውን ከእናንተ እማራለሁ። አሳብ ስቴት ካላችሁ ኮሜንት አርጉልኝ። እናንተም ደግሞ እንደዚህ እንደዚህ እንደዚህ የማውቀውን የማለብላችሁ ታስ ነገር ካለ ኮሜንት አድርጉ። እኔ ማግኘት ከፈለጋችሁ ዲስክሪፕሽን ላይ ቴሌግራም ቻናል ያለ ዲስክሪፕሽን ላይ ተጭናችሁ ቴሌግራም ታገኙ ትችላላችሁ። ስለ አረብ ሀገር፣ ስለ ህይወት አስተማሪ የሆነ የህይወት ተሞክሮ አለኝ ወይ ነው በዚህ በዚህ አሳብ ሪሰቱን የተመልካቾች ብላችሁ የምታስቡትን የቻናል ቤተሰቦችን አቀርብላችሁ አለው። ስለምትከታተሉኝ በጣም ማሰግ ነው። እግዚአብሔር ያክብርልኝ። አንቺ በጣም ጎበዝ በጣም ጠንካራ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ ነሽ ሴት ስትች ምድር ላይ የለችም፣ ልትኖርም አትችልም። አንቺ አንቺ ብቻ ነሽ። በርችልኝ መልካም ጊዜ እየሄድሽ